ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። ኖላዊ ድራማ። እንግዲህ ተምቹ ቁጭ ብሎ እያጨሰ ያለ አሴር ሄድና አንተ በቃ ምግብ ሳትበላ በባዶ ሆዴ ይህን ሲጋራ ትወስዳለህ፣ ሞትህን በገዛ እጅህ እያፋጠንህ ነው ይለዋል። ተምቹም ለሰዎች መሞት ምክንያት ከምትሆን ከመኖር በላይ መሞት ነው የሚሻለው አሴርም ተምቹ እኔ ሳላቅ የፍልስፍና ትምህርት ቤት ገባህ እንዴ? ይለዋለኝ ተምቹም እንዴት ማለት ሲለው አሁን ያልሃትን በአማርኛ አንድ የትደግምልኛለህ ወይ? ተምቹም መስማት ስላልፈለግክ ነው እንጂ ምን ማለት እንደፈለግኩማ በደንብ ገብቶሃል ይለዋል። አሴርም በለው ጨራሽ ሌላ ፍልስፍና። ተምቹም አሁን ቆይ ምንድ ልታደርግ ነው የመጣኸው ሲለው አሴርም ቆይ ሆስፒታል እያዋራሁህ፣ ለምንድነው ጠለኸኝ የመጣኸው? ተምቹም መብት ስለሆነ ይለዋለኝ። አሴርም ተምቹ አሁን እኔና አንተ እንድንጋጭ ይፈልግሃል ይለዋል። አሴርም እንግዲህ አንተ ሙድ ትይዝብኛለህ ወይ ሲለው፣ ምን ሙድ ይዝብሃለሁ በየቀኑ እየተነሳ አይደል እንዴ ኮሌቴን የምትዘው ይለዋለኝ። አሴርም ወይኔ ወይኔ፣ ጀሩ አንተ ልጅ እንዲገል ነው እንዲህም ዘንድሮ የፈለግከው። ተምቹም እንግዲህ ብትገለኝማ ጸደክብኝ ነበር ይለዋል። አሴርም እንዴት ማለት ሲለው ተምቹም ፋየው ባለየን ካሳደገ ይልቅ የገደለ ይጸድቃል ሲሉ ሰምቻለሁ ይለዋል። አሴርም ጀር ምን ሆነሃል ሲለው ተምቹም እንግዲህ ጆሮ ነግሬሃለሁ እንዳትከተለኝ ብሎ ብድግ ይላል። ልቀቀኝ ባክ ብሎ ተምቹ አሴርን ይጥለዋል። ጆሮ እኔን ንሳ የማይመልሰው ከባድ አጥያት ሰርቻለሁ። እሱን ለማስተካከል እየሞከርኩ ነው ይለዋል። አሴርም እንግዲህ ስለምን ኃጢአት ነው የምታወራው ሲለው፣ አንተ መቼም አይገባህም ብሎ ጥሎት ይሄዳል። ይህ በዚህ እንዳለ እንግዲህ አቶ መስፍን ወደ ዶክተሩ ሂደው ይገባሉ። ከገቡም በኋላ ሰላምታ ከተቀያየሩ በኋላ ዶክተሩም የምርመራው ውጤቱ ጊዜ ያልተገኙት ክፍለ ሀገር መሄዱን መሄድዎትን ባለቤትዎ ነገረችኝ ይላቸዋል። እሳቸው ማውብ ዘመድ ጥየቃ ሄጄ ነበረ እና ስለ እሱ ጉዳይ ሊጠይቁ ነው ወይ የመጡ ሲላቸው ዶክተሩም አይ እሱ ነገር እንኳን ያለቀ መሰለኝ ይላቸዋል። ዶክተሩ እሱ ሳልቋል ምናልባት የሚሉ ነገር ካለ ብዬኮ ነው፣ ሲል አቶ መስፍንም ሌላ ምን ልል እችላለሁ? ዶክተሩም እንግዲህ ያው እንግዲህ ምስጋናም አንድ ነገር ነው ብዬኮ ነው፣ ሲለው አቶ መስፍንም ዶክተር ስራህን የምትሰረው ከሰዎች ምስጋናን ፈልገ ነው እንዴ? ዶክተሩም ለምን ይመጣሉ ብዬ ስገምት ምላሽ ስላጠው ለዛ ነው ይላቸዋለኝ። አቶ መስፍንም እኔስ የመጠሁት ስለ ሀና አባት ጉዳይ ላወራህ ነው የመጠሁት ከሰለጠነው ዓለም ነው፣ ትንሽዬ ብትሆን መብትና ግዴታ አውቃለሁ ይለዋል። ዶክተሩም ማለት አቶ መስፍን ስለምን መብትና ግዴታ ነው የሚወሩት? ሲል አቶ መስፍንም አንድ ሆስፒታል ሲቋቋም ከገንዘብ ይልቅ በሰዎች ሕይወት ላይ ቅድሚያ እንደሚሰጥ ጠንቅቄ አውቃለሁ። እናንተ ግን በሀና አባት ላይ ያደረጋችሁት ነገር ከዚህ በተቃራኒ ነው። አቶ መስፍንም ይሄውልህ እኔ የመጣሁት ችግር ለመፍጠር አይደለም፣ የሀናን አባት ሙሉ ወጫቸውን ሸፍኜ ሙሉ ሕክምናቸው እንዲደረግላቸው ለማድረግ ነው ይለዋል። ዶክተሩም እንግዲህ፣ አቶ መስፍን፣ ወይዘሮ ሚላት ግን እኮ እንደዛ እንዲሆን አትፈልግም። አቶ መስፍንም ይሄውልህ፣ እኔ መስፍን ነኝ፣ እሷ ደግሞ ሜላት። ምንም እንኳን ባልና ሚስት አንድ አካልና አንድ አምሳል ናቸው ቢባልም ነገር ግን ባልና ምሽት የተለየ ፍላጎት አላቸው ይለዋለኝ። ዶክተሩም እሱ በደንብ ይገባኛል። አቶ መስፍንም ሜላት የራሷ ፍላጎት እንዳላት ሁሉ እኔም የራሴ ፍላጎት አለኝ። በአብዛኛው የባልና የምሽት ጉዳይ የተመሳሳይ ቢሆንም የኔና የሚላት ነገር ግን የተለያየ ነው ይለዋል። ዶክተሩም ይህ ሆስፒታል ምንም እንኳን የግል ሆስፒታል ቢሆንም ለታካሚዎች ቅድሚያ አይሰጥ አይሰጥም ማለት አይደለም አሁንም የሀናን አባት ሙሉ ሕክምናቸውን አሁኑኑ መጀመር ይችላሉ ይለዋል። አቶ መስፍንም በጣም ጥሩ እባክህን ዶክተር አሁን ከምን መጀመር እንዳለብኝ በደንብ አስረዳኝ። ዶክተሩም ጥሩ፣ እስካሁን የወጡትን ወጮችና ካሁን በኋላ ያሉትን ዝርዝር ወጪዎች ቼክ እናድርግ እስኪ ብሎ ብሎ ዶክተሩ ዶክመንቶቹን ያሳየዋለኝ። ይህ በዚህ እንዳለ እንግዲህ ሰላም ወደ አባን ላ ወዳሉበት ክፍል ሂዳ ምን አይነት ዜና ይዤ እንደመጣው ብነግራችሁ አታምኑኝም ትላለች። ምናሴም ይህን ኮ አንዲት ልጅ አዲስ ጫማ አድርጋይተሽ እሱን ልግዛ ልትይ ይሆናል ይላታል። ሰላምም አንተ ሽማግሌ ሁሉም እንዳንተ ይመስልሃል አይደለ? ትለዋለች። ምናሴም ሰላምዬ፣ እኔ ይህን ያህል አስቸጋሪ ንሽ ነኝ እንዴ? ሀናም እንዴ፣ ምን እያላችሁ ነው? ስትላት ሰላምም እንዴ፣ እየሰማሹ አደል እንዴ ሀንዬ? ትላታለች። ሀናም አሁን ይዘሹ የመጣሹ ምን አይነት ዜና ነው? ትናገሪያለሽ ወይስ አትናገሪም? ሰላምም እስኪ ገምቱ ስትል፣ ምናሴም ወይኔ ሰላምዬ አንቺ ወሬ ሲንዛዛ እንደማትወጁ ሁሉ ለምንድን ነው አንቺ ሰውን እንደዚህ የምታጓጊው? ሀናም ምናሴ እንዳለው ለምን በቀጥታ ትናገሪም? ስትላተኝ አባዬ እኮ ነበረ የደወለልኝ ትላታለች። ሀናም እንዴ ጋሽ መጡ እንዴ? ሀናም እንግዲህ አባዬን ሊጠይቁት ነው እንዴ ስትል፣ አይደለም ትላለች። ምናሴም አሞት ነው ወይ ሲላት፣ አይደለም ትላለች። ከዛ ምናሴም በቃ በቃ ይሄ ለምን እራሴ ደውያ ልጠይቀውም ስትል፣ ሰላምም እንግዲህ ይህን ያህል ካጓጓችሁ እኔ እነግራችኋለሁ። ይህን ያህል ካጓጓችሁ ልንገራችሁ፣ አባዬ የመጠው የሀናን አባት ሙሉ የህክምና ወጫቸው ሊሸፍንላቸው ዶክተሩ ጋር አሁን አድርሸው ነው የመጠው ትለዋለች። ምናሴም በጣም ደስ ይለዋል። ሀናም ሰላምዬ፣ የእውነትሽን ነው? አምላኬ ሆይ አመሰግናለሁ። ፈተናዎቹንም ብታበዛብኝ ግን መቼም እንደማትተወኝ አምናለሁ። ይሄም ከጥበቦች ፍሬ አንዱ ነው ብላ የደስታ እምባ ታነባለች። አምላኬ ሆይ ለዚህ ውለታ ምን ይሆን የምከፍልህ? እያለች ታመሰግናለች። ሰላምም እንግዲህ አሁን ተረጋጊና፣ ምን ማድረግ እንዳለብን ንገሪኝ። ደግሞ መቼም ቢሆን ከጎንሽ እንደማድረግ ቃል የገባውልሽን አስብ ይላታል። ምናሴም አዋህና እማዬ ባይገባትም ያንቺ መልካምነት እኛ ግን ገብቶናል እኛ ሁሌም ከጎንሽነን አይዞሽ ይህ በዚህ እንዳለ ዶክተሩ ለወይዘሮ ሜላት ደውሎ ወይዘሮ ሜላትም ሄሎ ዶክተር ዛሬ ከየት ተገኘ ስትለው የምነግርሽ የተፈጠረ ነገር አለ ሲላተኝ ወይዘሮ ሜላትም ምን ተፈጠረ ምን ነው የሀና አባት አረፉ እንዴ ስትለው ዶክተሩም አረ እንዲያውም በተቃራኒው ነው ይገርምሻል ሕክምናው ሊደረግላቸው ነው። ሕክምናውን የሚሸፍንላቸው ሰው ተገኝቷል። ወይዘሮ ሜላትም እስከ ዛሬ የሌለ ሰው ዛሬ እንዴት መጣ ስትለው ዶክተሩም ክፍያውን የሚፈጽመው የሰው ባለቤት አቶ መስፍን ነው ስትላተኝ ወይዘሮ ሜላት እንዴት ብላ በጣም ትደነግጣለች። ዶክተሩም እኔም እኮ የነገርኩሽ የውሃና አባት ያሉበትን ሁኔታ እንድታሳውቀኝ ስላልሽኝ ነው ይላታል። ወይዘሮ ሜላትም በፍፁም መደረግ የለበትም ስትለው እኔ ልተባበርሽ ብዬ ነው እንጂ የደወልኩት አሁን እኮ በዛ ከገደብ ሲያልፍ ደግሞ ጥሩ አደለም። የምትፈልገውን ገንዘብ እኔ ሰጠሃለሁ። ህክምናውን ግን በፍጹም እንዳታደርግላቸው። ዶክተሩም አይ እናንተ ሀብታሞች ሁሉን ነገር በገንዘብ መግዛት የሚቻል ነው የሚመስላችሁ አይደለ? ወይዘሮ ሚላት ባለቤትሽ በጣም ንቁ ሰው ነው። ከዚህ በላይ ከሄድሁኝ ስራዬንም አጣለው፣ ለደህንነት የምሰጋለሁ ይላታል። ወይዘሮ ሚላትም ጭራሽ ሊያሞግሰው ይፈልጋል ወይ ብላ ተናዳ ስልኩን ላይ ጥርቅም ታደርግበታለች። ይህ በዚህ እንዳለ እንግዲህ አሴር መንገድ ላይ ይጠብቀውና ተምቹን ተምቹ ንገረኝ ቅድ ማጥያት ሰርቻለሁ ያልከውን ካልነገርከኝ አልለቅህም ይለዋለኝ። አሴርም እስር ቤት ብትገባም አብሬህ እገባለሁኝ ንገረኝ ይለዋል። እሱም እርግጠኛ ነኝ እርግጠኛ ነህ መስማት ትፈልጋለን ሲለው፣ አዎ ንገረኝ ይለዋል። ተምቹም እንግዲህ ለአሴር እኔ ሳላቅ በፊት ፎቶውንና መስቀሉን ሰርቄ እየሰጠኋቸው እኔ ነኝ ይለዋል። አሴር በጣም ይደነግጣል። አሴርም ተምቹ እየቀለድኩ ነው በላይ ሲለው ያነ ቤት የአባ ኖላው ቤትን መሆኑን እንዳላወቀ ግን መስቀሉንና ፎቶውን ሰርቆ የሰጣቸው እራሱ ተምቹ እንደሆነ ይነግረዋል። አሲርም እንግዲህ በጣም ተናዶ ተምቹን የሌለ ደብድቦታለኝ። ይህ በዚህ እንዳለ እንግዲህ ዶክተሩ ወደ ሀና ሂዶ ደስ የሚል ዜና ሊነግርሽ ነው የመጣሁ ሲላተኝ፣ ሀናም እንግዲህ የአባየን የህክምና ወጪ የሚሸፍን ሰው መገኘቱን ከሆነ ዶክተር እየተቀድመሃል ትለዋለች። ማን ነገረ ሲላተኝ፣ እንግዲህ ያም ነገረኛም ዋናው የሚከፍለው መገኘት ነው ይላታል። ና እንግዲህ አሁን ትንሽ ቆይቼ እመጣለሁ። ዋናው ህክምና ይደረግለታል። የሚደረግለትም ሌላ ክፍል ነው ተዘጋጁ ብሏል። በነገራችን ላይ ሀና፣ በእምነትሽ ላይ ያለሽን ነገር ሳላደንቅ አላልፍም። እንደ እምነትሽን የተደረገልሽ ይላታል። ሀናም የኔ መዳን ያለም እያለ ትለዋለች። ይህ በዚህ እንዳለ እንግዲህ እነ ሰላም ወደ ቤት ስገቡ ሰላም እናቷን ሰላም ሳትላተኝ ቀጥታ አልፎ ወደ ክፍሏ ትሄዳለች። ምናሴም እንዴት ዋልሽ እማዬ ብሎ ሊሄድ ሲል ምናሴ ና ቁጭ በል ስትለው ደክሞኛል ስላት እንግዲህ በግድ ቁጭ ብላ ታስቀምጠዋለች። ምናሴም እንግዲህ ወይዘሮ ሜላት ዛሬ ምን ሆንሃል? መልስህ እኮ የሰላም ነው የሚመስል ምን ስትለው አይ መስሎች ነው እንጂ የኔው የራሴ የምናሴ ነው ብሏታል። ይኸው እንግዲህ ተናደውባታል በሀና አባት ጉዳይ ቆይ የት ነው የዋላችሁ? ብላ ስትጠይቀውም ከሀና ጋር ይላታል። ከሀና ጋር ብላ ትደነግጣለች። ምናሴ፣ ምን ነው ደነገጥሽ? ይላታል። እናትም አይ መደንገጥ ሳይሆን እኮ ምን ልታደርጉ ሄዳችሁ? ስትለው ምናሴም ሰው የታመመ ሰው ጋር የሚሄደው ምን ሊያደርግ ነው? ብቻ የሀናን አባት ለመጠየቅ ደን ነበር እንዳትለኝ ስትለው አዎ ገረመሽ እንዴ? ይላታል። እናትም ለምንድን ነው የማይገርመኝ እንዴት ነው የዚያችን ከሄስ አባት የምትጠይቁ? ትለዋለች። ምናሴም ቆይ ቆይ፣ ማዬ ብን ጠይቃቸው ምን ችግር አለው? አሁን ገባኝ፣ ለካ ከአባታችሁ ጋር ተማክራችሁ ሄዳችሁ ነው እንዲህ የምትጫወቱብኝ ስትለው፣ ምናሴም ምን አድርገን ነው የምንጫወትበች ሲላተኝ፣ እናትም ከዚህ በላይ እንዴት ትጫወቱብኝ? መናሴን ብድግ ይላለኝ እማዬ ከአና ጋር የያዛችሁት ፉክክር ጥሩ አደለም ይላታል። እያናገርሁ አደለ ስትለው ከዚህ በላይ ከተነጋገርን የሚያስቀይም ቃል እናገርሻለሁ ብሎ ጥሏት ይሄዳል። ይህ በዚህ እንዳለ አሴር ወደ ሀና ይመጣና አሁን እንዴት ናቸው እንዴት ነው ፋዘር ብለ ጠይቃታል ሀናውም አሁን እኮ እግዚአብሔር አየን ያባየ እኮ የህክምና ወጪ ሙሉ ተከፈለ ስትለው መቼም ተምቹ ሆስፒታሉን አቃጥላለሁ ስል የነበረውን ቃል ዛቻ ሰምተው አደለም ስትለው የነሰላም አባት እንዳሳ እንደከፈለ ትነግረዋለች ለዛሬ ይህን ይመስላል